ሰላም ሰላም ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ጀላችሁ የመጣሁት ለጀማሪዎቹ የሚሆን የእንግሊዝኛ አልፋቤቶችን ይዤላችሁ መጥቻለሁ። እነዚህ የእንግሊዝኛ አልፋቤቶች በካፒታል ሌተርና በስሞል ሌተር እንዴት እንደሚጻፉ እንዲሁም በተጨማሪ ደግሞ በአማርኛ እንዴት ማንበብ እንችላለን፣ በተለይ እንግሊዝኛው ማታውቁ ናቸው። አማርኛ ለምትችሉ ደግሞ እንግሊዝኞቹ በአጭር ወይም ደግሞ በቀላል መንገድ ለመያዝ አማርኛዎች አስቀምጭላችኋለሁ ስለዚህ ቪዲዮን ከጅማሬ እስከ ፍጻሜ በጸሞና ተከታተሉት። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጥላችኋለሁ። ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። አሁን በቀጥታ ወደ ትምህርታችን። ኦኬ እንግዲህ ከዚህ ጋር እነዚህ የምናያቸው ይችኛዋ ካፒታል ሌተር ናት። ካፒታል ሌተሮች ናቸው። እዚህ ጋር የምታያቸው እነዚህ ደግሞ ምንድናቸው? ስሞሌተሮች ሌተሮች ናቸው። ስሞል ሌተሮች ናቸው። ስለዚህ እንዳለ ወደዚህ ብሎክ ስንወርድ ቀጥታ ስሞሌተሮች ሌተሮች ናቸው የምናገኛቸው በዚህኛው ብሎክ ደቦታች ከወረድን ደግሞ ካፕታል ሌተሮችን እናገኛለን። ስለዚህ እናንተ እያነጻጽራቸው መሄድ መቻል አለባቸው ማለት ነው። ኦኬ እንግዲህ እነዚህ እዚ ጋር ሁለቱን ናቸው እነዚህ ይሄ እዚ ጋር እና ማለት ነው እስሞ ሌተር ካፕታል ሌተር ኤ ይባላሉ። ኤ ብለን እናነባለን። ኦኬ ቢ ይባላል። ይሄ ከኤ ቀጥሎ ቢ ነው የምናገኘው። ቢ ብለን እንጠራለን። ቢ ማለት በስሞል ሌተር ሲጻፍ እንደዚህ ነው። እንዴት ነው? ይኸው ይሄን ይመስላል። በአማረኛ ስንጽፈው ደግሞ ይኸው እዚህ ጋር እንደምታዩት የበቤት ሶስተኛ ፊደልን ይወክልልናል። የኤ ደግሞ እዚህ ጋር የምታዩት ኤ ማለት የአቤት አምስተኛ ፊደልን ስናነብ ኤ እንላለን ማለት ነው። ስለዚህ እንዲህ ያደረጋችሁ በደንብ መላመድ መቻል አለባችሁ። ቢ ካልን ሲ ነው የምንለው ቀጥለን። ሲ ማለት ይህች ነች ሲ እቺ፣ ሲ ማለት ካፒታል ሌተሯ ስሞል ሌተሯ ተመሳሳይ ስለሆነ በአንድ አደርጋቸው። ይሄው ስሞል ሌተሯቸውም ካፒታል ሌተሯቸው ተመሳሳይ ስለሆነ እነዚህ ሲ፣ ይኸው ሲ ብለን እንጠራቸዋለን። እነዚህ ሲ ብለን በአማርኛ ስንጽፋት የትኛው አለች? እቺ ነች። ሲ ማለት ሲ ብለን የምንጠራት ፊደል ይህች ናት። በቅርጽ ደረጃ ሲ እንላታለን። ልክ አለ፣ ለክ፣ በደምብ ያደረጋችሁ በደንብ ማስተዋል መቻል አለባችሁ። አሁንም ስንገባ እንደነዚህ ቅርጻቸው ቅርጻቸው ተመሳሳይ ሆነ ፊደሎች እናገኛለን። እነሱም በአንድ አንድ ላይ እያደረግን እንሄዳለን። እስኪ ወደ ቀጥሎ አሁን ምንድ እንግዲህ ከሲቀጥለን ዲ ነው የምናገኘው። ዲ ማለት ካፒታል ሌተሩ ይሄ ነው። በካፒታል ሌተር ያለው ይሄ ነው። ስሞ ሌተሩ ደግሞ ይሄው እዚህ ጋር ይሄን ይመስላል። ይሄኛው ስሞሌተሩ ሌተሩ ነው። እናንተ በደንብ አጋሽ ልባጋሽ መስተዋል ይኑርባቸዋል። ስሞ ሌተሩ ይሄ ነው። በአማርኛ ስንጽፈው ደግሞ ይሄንን የሚመስለው ይኸው እዚህ ጋር እንደምታዩት ይሄንን በአማር የደቤ ሶስተኛ ፊደል ዲ ስንል ሶስተኛ ፊደሉን እንጠራለን። ስለዚህ ዲ እንላለን። በኋላ አንዴ በቃ ያናንባችኋል፣ አስረዳችሁና ከዚህ ቀጥለን ኢ ናት። ከዲ ቀጥለን ኢ ባለት ካፕታል ሌተር ስንጽፋት ይችን ነው የምትመስለው፣ ቅርጿ ይች ነች። በካፕታል ሌተር የምትጻፏ ይች ነች። ስሞል ሌተሯ ደግሞ እዚህ ጋር እንደምታት ያት ይች ነች። በአማርኛ ስንጽፋት ምን ትመስላለች? ይኸው ኢ ብለን ይችን እንጠራለን። ከዚህ በመቀጠል ኢ ካልን ኤፍ ነው የሚከተለው። ይሄ እዚጋ የምታዩት ይሄ ኤፍ ብለን የምንጠራው የእንግሊዝኛ ፊደል ነው። ኤፍ ካልነ፣ ኤፍን ደግሞ በስሞል ሌተር ስንጽፍ ምን አይነት ቅርጽ ይኖረዋል? ይው ይሄንን የምታዩት ቅርጽ ይኖራቸዋል። በአማርኛ ስንጽፈው፣ ኤፍን በአማርኛ ስንጽፈው ምን አይነት ድምፅ ይኖረዋል? ኤ እና ፍ፣ ኤፍ፣ ኤፍ በአማርኛ እንዳይተ እንጽፋለን ማለት ነው። በጣም ጥሩ። ልክ እንዲያደረግነ እንለማመዳለን። እስኪ የሚቀጥለውን ደግሞ ከኤፍ ቀጥሎ ማን ይመጣል? ጂ ብለን እንጠራው ይመጣል። በካፒታል ለተር ሲጻፍ ይሄ ነው። ጂ ማለት በካፒታል ለተር ሲጽፈው ይሄን ይመስላል ማለት ነው። ጂ ብለን እንጠራለን። ስሞል ለተሩ ደግሞ እዚህ ጋር የምታዩት ይሄ ነው። ዘጠኝ ቁጥር የሚመስል ቅርጽ አለው። ልክ ዘጠኝ ቁጥር የሚመስለው ይሄ ነው። በአማርኛ ደግሞ የጀ ቤት ሶስተኛ ፊደል የሚሆነው ጂ ብለን እንጠራለን። ይሄ ጂ። መልካም። ከዚህ በመቀጠል ከጂ ቀጥሎ ማነው የሚኖረን? ኤች እንላለን። ኤች ማለት ካፒታል ሌተሩ ይሄው እዚህ ጋር ይሄ የምታዩት ነው። ካፒታል ሌተሩ ይሄ ነው። ስሞል ሌተሩ ደግሞ እዚህ ጋር በአማርኛ ለ ብለን የምንጠራውን ፊደል የሚመስል ለ ለን ይመስላል። ስለዚህ ኤች ብለን እንጠራዋለን። በእንግሊዝኛ ስንጽፋቸው እንግሊዝኛዎቹን እነዚህን እንግሊዝኛዎቹን ወደ አማርኛ ቀይረን ስንጽፋቸው ኤ እና ቺ ነው የሚሆነው። የአቤት አምስተኛ ፊደልና የቼቤት ስድስተኛ ፊደል ይሆናል ማለት ነው። ስለዚህ ልክ እንደዚህ እንጽፋቸዋለን ማለት ነው። ኤች ኤች በጣም ጥሩ ኤች ካልን በኋላ አይ ናት የሚከተልን አይ አይ ማለት በቅጽ ደረጃ ካፒታል ሌተሯ ይሄ ነው እ ካፒታል ሌተሩ ነው ስሞል ሌተሩ ደግሞ ይሄው እዚህ ጋር ኤች የሆነች ከላይ ብቻ ነጥብ ማድረግ ነው ከጭንቅላታ ላይ እንዳልክ ካፒታል ሌተሩ ናት መሰከ ጻፍነ በኋላ ከላይ ከጭንቅላታ ላይ ነጥብ ስናደርግበት ስሞል ሌተር ይሆናል ይሄኛው ካፒታል ሌተሩ ነው ይሄችኛው ስሞል ሌተር ትሆንልናለች ማለት ነው ከላይ ብቻ ነጥብ ነው የምናደርግባት በጣም ጥሩ ከዛ አይን በዚህ መልሰር ከጻፍ ናቸው ወደ አማርኛ ስንቀይረው አማርኛ ስንጽፈው ምን አይነት ቅርጽ ይኖረዋል? አለ ይሄ የምታዩት አና የአቤት አምስተኛ ፊደል እና ይሄ የቤት ስድስተኛ ፊደል አይ። በጣም ጥሩ ልክ እያደረግን እንጽፋለን። እስኪ የሚቀጥለውን ደግሞ እኔ ከአይ ቀጥለን የምናገኛት ጄ ብለን የምንጠራው ፊደል ነው። ጄ ማለት ይሄ ነው። በቅርጽ ደረጃ ካፒታል የጠሩ ይሄን ነው የሚመስለው። ከእግሩ ላይ ወደ ግራ ምን ሆነ ጥፍ ያለ ከዘራ መሰል የተጠየተ ከዘራ የሚመስለው ጄ ብለን እንጠራለን። ይሄም ደግሞ ሞኔተሩ ጋር ይሄኛው ነው የሚለያዩ። በምን ሆነው ካለ ከጭንቅላት ላይ ባለው ነጥብ ነገር ነው። በነጥቧ ወደ አማርኛ ቀይረን ስንጽፈው ምን ይመስላል? ጄ ማለት ይሄው የጄ ቤት አምስተኛ ፊደል ይሆንልናል ማለት ነው። የጄ ቤት አምስተኛ ፊደል ይሆናል። ኬን ከዚህ ጋር ከጄ ቀጣይ ኬ ነው የምንለው ኬ ማለት ካፒታል የተደረጉ ሙሉነት ተመሳሳይ ነው። መጠናቸው የሚለየው አንዱ ከፍ አንዱ ንስ የማለት እንጂ ተመሳሳይ ናቸው። አያ እነዚህ ተመሳሳይ ፊደሎች ናቸው። ስለዚህ እነዚህ ኬ ይባላሉ። ኬ በአማርኛ ስንጽፈው የትኛውም ፊደል ነው የሚያልፈው የሚሆነው ይሄኛው ኬ እንላለን። ኬ ከዛ ከኬ ቀጥለን ማን ነው ያለን? ኤል ነው ኤል ኤል ማለት በካፒታል ሌተር ስንጽፈው ይህን ነው። ኤል ማለት ይሄ ነው። ኤል ብለን እንጠራለን። ይህን ወደ በስሞ ሌተር ስንጽፈው ደግሞ ይሄ ነው። በቃ አንድ ቁጥር ወይም ደግሞ ካፒታል ሌተር አይን ይመስላል ብዙን ጊዜ ማለት ነው። ግን አይ በፕሪንተር ስንጽፈው ነው እንጂ ከላይ ልክ የዚህን አይነት ቅርጽ ያላት ነው። ልክ እንደዚህ በዚህ ስለምንጽፋ ትለያለች። ኦኬ ከዛ ኤልን በዚህ መሰረት ከጻፍን ኤል ብለን ስንጽፍ በአማርኛ ምንድን ነው የሚሆነው? ው ኤና የለቤት ል ስድስተኛ ፊደል ኤል እንላለን። ኤል ስለዚህ እንዲህ ያደረጋችሁ በደንብ መዳምረት ያለባችሁ። ስወደ የሚቀጥለው ከኤል ቀጥሎስ ማን ይከተላል? ው ከኤል ቀጥለን ኤም እንላለን። በካፒታል ሌተር ስንጽፋቸው ይሄ ነው። በካፒታል ሌተር ስንጽፈው ይሄንን ይመስላ ቅርጹ ኤም በስሞል ሊተር ስንጽፍ ደግሞ ይሄው እንዳለ ስሞል ሊተሩ ይሄ ነው። ቅርጻቸው ትንሽ የመሳሳይ ግን እዚች አካባቢ ላይ ልዩነት ያፈጥራል። እዚች አካባቢ ላይ የዝኛው ነው የዝኛው ልዩነቱ እዚች አካባቢ ጭንቅላቱ አካባቢ ላይ ነው። ስለዚህ በአማርኛ ስንጽፍ ደግሞ ኤም ማለት ይሄ ነው። ኤም ከኤም ቀጥለን ኤን ነው የምንለው ኤን ማለት እች ነች። ካፒታል ሊተሯ ይሄ ነው። ስሞል ሊተሩ ደግሞ ይሄው እዚህ ጋር በስሞል ሊተር ስንጽፈው ይሄ ነው። ኤን እንላለን ከዛ ኤን ስንል በአማርኛ ይሄው ኤን ኦ ተመሳሳይ ነው ካፒታሌተሩም ስሞሌተሩም ተመሳሳይ ነው ኦ በካፒታል ሌተሩም ስጽፉት በስሞል ሌተሩም ስጽፉት ካፒታል ትልቅ እያጎ መጽሐፍ ነው መጠኑ ማግዘፍ ነው ስሞል ሌተሩ ደግሞ ማሳነስ ሳይሆን በስተቀር ቅርጻቸው ምንም ልዩነት የለውም በአማርኛ ይቺ ነች ኦ ማለት ከኦ ቀጥለን የምናገኘው ፒ ተብሎ የሚጠራው ነው። ፒ ማለት ደግሞ ይሄ ነው። ፒ ማለት ይሄ ነው። ፒ ማለት ይሄው። ይሄም ስሞል ሌተሩና ካፒታል ስሞል ሌተርና ካፒታል ሌተሩ ተመሳሳይ ነው። በአንድ ላይ እናያይዛቸው። ፒ የፐቤት በአማርኛ ስንጽፍ የፐቤት ሶስተኛ ፊደል ፒ ብለን እንጽፋለን ማለት ነው። ከፒ ቀጥለን ኪው ነው። ኪው ማለት በስሞል ሌተር በካታል በካፒታል የተጻፈ ይሄ ነው። ካፒታሉ ይሄ ነው። ስሞሌተሩ ደግሞ ይሄ ነው። ስሞሌተሩ ይሄ ነው። ከዛ በአማርኛ ስትጽፉት ኪው ማለት የከቤት የከቤት ሶስተኛ ፊደል እና የወቤት ስድስተኛ ፊደል ኪው እንላለን ማለት ነው። ከዛ በመቀጠል አር ከኪው ቀጥልን አር እንላለን። ካፒታል ሌተሩ ይሄ ነው። በካፒታል ተጽፎ ይሄ ይመስላል። ስሞሌተሩ ደግሞ ይህች ነች። እዚህ ጋ እንደምታዩት ይህች ነች። አር ስንልም ደግሞ በአማርኛ አ የአቤት አራተኛ ፊደል እና የረቤት ስድስተኛ ፊደልን ይዝልናል ማለት ነው። በጣም ጥሩ። ልክ እንዲያደረግን ማጥናት መቻል አለብን። ከአር ቀጥላ የምትመጣው ማነች? ኤስ ብለን እንጠራታለን። ኤስ ኤስ ማለት በቅጽ ደረጃ ይች ነች። ኤስ ስሞል ሌተራም ተመሳሳይ ነው። ይዝች ስሞል ሌተራም ካፒታል ሌተራም ተመሳሳይ ነው። እንደዚህ በአንድ እናርቃች ማሳሳይ ሆኑትን በአንድ ላይ ማጣመር በአንድ ሳጥን ስናረጋቸው እናደረጋቸው ይህን ይመስላሉ። ኤስ ብለን እንጠራቸዋለን። ከዛ በአማኝ ያሰጽፉ ግን ይሄ ነው። ኤስ ማለት ከኤስ ቀጥለን ቲ ነው የምንለው። ቲ ማለት ካፒታሊተሩ ሌተሩ ይሄ ነው። ስሞ ሌተር ደግሞ በዝች። ከዛ በአማኝ ያሰጽፋት ደግሞ እች ቲ የተቤት ሶስተኛ ፊደል። ከዛ ከቲ ቀጥሎ ዩ ይባላል። ዩም ስሙሊተሩ ካፒታሊተሩ ተመሳሳይ። ተመልከቱ፣ ልብ አድርጉ። ይሄ ነው። ይሄን ይመስላል ዩ ስትሉ ይሄ ቤት በአማርኛ ስትጽፎት ደግሞ ሁለተኛ ፊደል ማለት ነው። ዩ ዩ ብለን እናያለን። ከዚህ ቀጥለን ደግሞ ከዩ ቀጥለን ማነው ዩ ብለን የምናገኘው ማነው? ቪ ብለን ጥሏለን። ቪ ቪ ማለት ደግሞ ይሄ ነው። በቅጽ ደረጃ ቪ ዜን ይሄ ቪ፣ ስሞኒተሩም ካፒታል ተመሳሳይ ነው። በአማርኛ ስትጽፎት ይሄ ነው። ቪ የሚባለው ይሄ ነው። ቪ እንላለን ከዚያስ ከቪ ቀጥሎስ ማን ነው? ደብልዩ ደብልዩም በስሞ ሌተርም በካፒታል ሌተርም ብጽፉትም ፊደሉ ተመሳሳይ ነው፣ ያው ነው፣ አንድ አይነት ቅርጽ ነው ያላቸው። የመጠን ብቻ ነው አንዱ የማደግ አንዱ የማነስ ነው። ወደ አማርኛ ግን አራት ፊደሎችን ይይዝልናል። ደብልዩ ማለት ነው፣ ደብልዩ ብለን እንጽፋለን ማለት ደብልዩ። ስለዚህ ልክ እንዲያደረግን ያደረግን መላመድ መቻል አለብን። ከዚያ ቀጥለን ከደብሊዩ ቀጥሎ የሚመጣው ኤክስ ይባላል። ኤክስም ካፒታል ሌተሯም ስሞሌተሯም አንድ አይነት ናቸው። ቅርጻቸው ያው ይህን ይመስላሉ። በአማርኛ ስትጽፋት ደግሞ ሶስት ሌሎችን ትይዛለች። ያት ኤክስ እንላለን። ከዚህ ቀጥልን ዋይ ነው። ዋይ ዋይ ማለት ደግሞ በቅርጽ ደረጃ ይሄን ይመስላል። ያው ይሄ ዋይ ይሄው፣ ዋይ ማለት ይሄ ነው። በስሞሌተር ስንጽፍ ደግሞ ይሄው ስሞሌተሩ ይሄ ነው። ወደ አማርኛ ስቀይራችሁ ስትጽፉት ይሄው ይሄን ይመስላል። ዋይ ዋይ ካልን መጨረሻ የሚቀረ ማነው። ዜድ ነው ዜድ ማለትም ደግሞ ስ ሞኒተሩ ካፕታይቶም ተመሳሳይ ነው ይሄ ነው ዜድ ማለት ስለዚህ በአማርኛ ይህን አስመስለን እንጽፋለን ማለት ልክ እንዳደርጋችሁ በደንብ መለመድ መቻል አለባችሁ እስኪ አሁን ደግሞ አንዴ እንግሊዝኛዎችን ኤ ቢ ሲ ዘን እንቁጠራቸው እስኪ ተከተሉኝ ኤ ቢ

ቲ ዩ ቪ ደብሊው ኤክስ ዋይ ዘድ እንዲ ያደረጋችሁ በደንብ መላልሳችሁ ማንበብ መቻል አለባችሁ። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ ሁልጊዜም እንደምለው እንዲሰራላችሁ እናንተ እንዲሰራላችሁ ይሄ ነገር ቢሰራልን ብላችሁ የምታስቡትን ሀሳባችሁን እዛው ኮሜንት ቦታ ላይ አስቀምጡልኝ። እኔ ሰርቼ እለቅላችኋለሁ ማለት ነው። ስራዬን ከወዳችሁና ከተመቻችሁ ለሌሎች እንዲዳረስ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።